ትንቢተ ኢሳይያስ ምዕራፍ 22። ስለ ራእይ ሸለቆ የተነገረ ሸክም። እናንተ ሁላችሁ ወደ ሰገነት መውጣታችሁ ምን ሆናችኋል? ጩኸትና ፍጅት የተሞላብሽ ከተማ፣ ደስታ ያለሽ ከተማ ሆይ በአንቺ ውስጥ የተገደሉት በሰይፍ የተገደሉ አይደሉም፣ በሰልፍም የሞቱ አይደሉም። አለቆችሽ ሁሉ በአንድነት ሸሹ፣ ያለቀስትም ተማረኩ ከሩቅ ሸሽተው ከአንቺ ዘንድ የተገኙ ሁሉ በአንድነት ታሰሩ። ስለዚህ ፊታችሁን ከእኔ ዘንድ አርቁ፣ መራራ ለቅሶ አለቅሳለሁ። ስለ ሕዝቤ ሴት ልጅ ጥፋት ታጽናኑኝ ዘንድ አትድከሙ አልሁ። ከሰራዊት ጌታ ከእግዚአብሔር ዘንድ የድንጋጤና የመረገጥ የድብልቅልቅም ቀን የቅጥርም መፍረስ ወደ ተራራም መጮ በራእይ ሸለቆ ውስጥ ሆኗል። ኤላምም ከሰረገሎኞችና ከፈረሰኞች ጋር ሆኖ አፎቱን ተሸከመ፣ ቂርም ጋሻውን ገለጠ። መልካሞቹንም ሸለቆችሽን ሰረገሎች ሞሉባቸው፣ ፈረሰኞችም መቆሚያቸውን በበር ላይ አደረጉ። የይሁዳንም መጋረጃ ገለጠ። በዚያን ቀን በዱር ቤት የነበረውን የጦር ዕቃ ተመለከት። የዳዊትም ከተማ ፍራሾች እንደበዙ አይታችኋል። የታችኛውንም ኩሬ ውሃ አከማችታችኋል። የኢየሩሳሌም ቤት ቆጠራችሁ፣ ቅጥሩንም ለማጥፋት ቤቶችንም አፈረሳችሁ። በአሮጌ ኩሬ ላለው ውሃ በሁለት ቅጥር መካከል መከማቻ ሰራችሁ። ይህም ያደረገውን ግን አልተመለከታችሁም፣ ቀድሞ የሠራውን አላያችሁም። በዚያን ቀን የሠራዊት ጌታ እግዚአብሔር ወደ ልቅሶና ወደ ዋይታ፣ ራስም ወደ መንጨትና ማቅን ወደ መልበስ ጠራ እነሆም ሐሜትና ደስታ በሬውንና በጉም ማረድ ስጋንም መብላት የወይን ጠጅንም መጠጣት ሆነዋል። እናንተ ነገ እንሞታለንና እንብላ እንጠጣ ብላችኋል። ይህም ነገር በሠራዊት ጌታ በእግዚአብሔር ጆሮ ተሰማ። እስከምትሞቱ ድረስ ይህን በደል በእውነት አይሰረየላችሁም ይላል የሠራዊት ጌታ እግዚአብሔር። የሠራዊት ጌታ እግዚአብሔር እንዲህ ይላል በቤቱ ውስጥ ወደ ተሾም ወደዚህ አዛዥ ወደ ሳምናስ ሂድ፣ እንዲህም በለው፤ መቃብር በዚህ ያስወቀርህ ከፍ ባለው ስፍራ መቃብር ያሰራ በድንጋይም ውስጥ ለራስ መኖሪያ ያሳነጽህ በዚህ ምን አለ? በዚህስ ባንተ ዘንድ ማን አለ? እነሆ እግዚአብሔር በኃይል ወርውሮ ይጥልሃል፣ አጠንክሮም ይጨብጥሃል። ጠቅልሎም ያንከባልልሃል፤ ወደ ሰፊቱ ምድር እንደ ኳስ ይጥልሃል። አንተ የጌታ ቤት እፍረት በዚያ ተሞላለህ። በዚያም የክብር ሰረገላዎች ይሆናሉ። ከአዛዥነት ሥራ አሳድድሃለሁ፣ ከሹመትህም ትሻራለ። በዚያ ቀን ባሪያዬን የኬልቅያስን ልጅ ኤልያቄምን እጠራለሁ፣ መጎናጸፊያንም አለብሰዋለሁ፣ በመታጠቂያም አስታጥቀዋለሁ፣ ሹመትህንም በእጁ አሳልፌ ሰጠዋለሁ። በኢየሩሳሌምም ለሚኖሩ ለይሁዳ ቤት አባት ይሆናል። የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ። እርሱ ይከፍታል፣ የሚዘጋ የለም፤ እርሱ ይዘጋል፣ የሚከፍትም የለም። በታመነም ስፍራ እንደ ችንካር እተክለዋለሁ፣ ለአባቱን ቤት የክብር ዙፋን ይሆናል። የአባቱንም ቤት ክብር ሁሉ፣ የልጆቹንም የልጅ ልጆቹንም ከጽዋ ዕቃ ጀምሮ እስከ ማድጋ ዕቃ ድረስ ታናናሹን ዕቃ ሁሉ ይሰቅሉበታል። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ በታመነው ስፍራ የተከለው ችንካር ይወልቃል ተሰብሮም ይወድቃል፣ በእርሱም ላይ የተሰቀለው ሸክም ይጠፋል፤ እግዚአብሔር ተናግሮአልና። ትንቢተ ኢሳይያስ ምዕራፍ 23 ስለ ጢሮስ የተነገረ ሸክም። የተርሴስ መርከቦች ሆይ አልቅሱ፣ ፈርሷልና ቤት የለም መግባትም የለም። ከኪቲም አገር ጀምሮ ተገልጦላቸዋል። እናንተ በደሴት የምትኖሩ በባህርም የሚሻገሩ የሲዶና ነጋዴዎች ንግድ የሞላባችሁ ሆይ ጸጥ በሉ። የሺሆር ዘርና የአባይ ወንዝ መከር በብዙ ውሆች ላይ ገቢዋ ነበረ፣ እርሷም የአሕዛብ መናገጃ ነበረች። ሲዶና ሆይ ባህር፣ የባህር ምሽግ አላማጥኩም፣ አልወለድኩም፣ ጎበዛዝትንም አላሳደግኩም ደናግልንም አላሳደግኩም ብሎ ተናግሯልና። እፈሪ ወሬዋ ወደ ግብጽ በደረሰ ጊዜ በጢሮስ ወሬ ምጥ ይይዛቸዋል ወደ ተርሴስ ተሻገሩ። እናንተ በደሴት የምትኖሩ አልቅሱ። በቀድሞ ዘመን ተመሥርታ የነበረችው በዚያም እንደ እንግዳ ሆና ትኖር ዘንድ እግሮቿ ወደ ሩቅ ያፈለሷት የደስታችሁ ከተማ ይቺ ናትን? አክሊል ባስጫነች ከተማ በጢሮስ ላይ ይህን የወሰነ ማን ነው? ነጋዴዎቿ አለቆች ናቸው፣ በእርሷም የሚሸጡና የሚለውጡ የምድር ክቡራን ናቸው። የክብርን ሁሉ ትዕቢት ይሽር ዘንድ የምድርንም ክቡራን ሁሉ ያስንቅ ዘንድ የሰራዊት ጌታ እግዚአብሔር ወስኖታል። የተርሴስ ልጅ ሆይ የሚከለክልሽ የለምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ እለፊ። በባህር ላይ እጁን ዘረጋ፣ መንግስታትንም አናወጠ። ምሽጎቿንም ያጠፋ ዘንድ እግዚአብሔር ስለ ከነዓን አገር አዘዘ። እርሱም አንቺ የተበደልሽ የሲዶና ድንግል ሆይ ከእንግዲህ ወዲህ ደስ አይበልሽ፣ ተነስተሽ ወደ ኪቲም ተሻገሪ ከዚያም ደግሞ አታፍሪም አለ። እነሆ የከሌዳውያን አገር ይህም ህዝብ ሆኖ አይገኝም። አሦራውያን ለምድረበዳ አራዊት ሰጥተውታል። ግንቦቻቸውን ሰሩ፣ አዳራሾቻቸውንም አፈረሱ፣ ባድማም አደረጓት። እናንተ የተርሴስ መርከቦች ሆይ ምሽጋችሁ ፈርሷልና ዋይበሉ በዚያም ቀን እንዲህ ይሆናል፤ ጤሮስ እንደ አንድ ንጉሥ ዘመን ሰባ ዓመት ያህል የተረሳሽ ትሆናለች። ከሰባ ዓመት በኋላ ግን ለጤሮስ በጋለሞታ ዘፈን እንደሚሆን እንዲሁ ይሆናል። አንቺ የተረሳሽ ጋለሞታ ሆይ፣ መሰንቆ ያዢ፣ በከተማ ላይም ዙሪ፤ መታሰቢያም ይሆንልሽ ዘንድ ዜማም አሳምሪ፣ ዘፈንሽንም አብዢ። ከሰባ ዓመትም በኋላ እግዚአብሔር ጢሮስን ይጎበኛታል፣ ወደ ዋጋዋም ትመለሳለች። ደግሞም በምድር ፊት ላይ ከሆኑ ከዓለም መንግሥታት ሁሉ ጋር ትገለሙታለች። ንግዷና ዋጋዋ ለእግዚአብሔር የተቀደሰ ይሆናል ንግዷም በልተው ይጠግቡ ዘንድ ማለፊያም ልብስ ይለብሱ ዘንድ በእግዚአብሔር ፊት ለሚኖሩ ይሆናል እንጂ በእቃ ቤትና በግምጃ ቤት ውስጥ አይከተትም። ትንቢተ ኢሳይያስ ምዕራፍ 24 እነሆ እግዚአብሔር ምድርን ባድሮ ያደርጋታል፣ ባድማም ያደርጋታል፣ ይገለብጣትማል፣ በእርሷም የተቀመጡትን ይበትናል። እንደ ሕዝቡም እንዲሁ ካህኑ፣ እንደ ባሪያውም እንዲሁ ጌታው፣ እንደ ባሪያይቱም እንዲሁ መቤቷ፣ እንደሚገዛም እንዲሁ የሚሸጠው፣ እንደ አበዳሪውም እንዲሁ ተበዳሪው፣ እንደ ዕዳ አስከፋዩም እንዲሁ ዕዳ ከፋዩ ይሆናል። ምድር መፈታትን ትፈታለች፣ ፈጽማም ትበላሻለች። እግዚአብሔር ይህንን ቃል ተናግሯልና። ምድርም አለቀሰች ረገፈችም፣ ዓለም ደከመች ረገፈችም። የምድርም ሕዝብ ታላላቆች ደከሙ። ምድርም ከሚቀመጡባት በታች ረክሳለች፣ ሕጉን ተላልፈዋልና ስርዓቱንም ለውጠዋልና የዘላለሙን ቃል ኪዳን አፍርሰዋልና። ስለዚህ መርገም ምድርን ትበላለች፣ ከእርሷም የተቀመጡ ይቀጣሉ። ስለዚህ የምድር ሰዎች ይቃጠላሉ፣ ጥቂት ሰዎችም ይቀራሉ። የወይን ጠጅ አለቀሰች፣ የወይን ንግድ ደከመች። ልባቸው ደስ ያለ ሁሉ ተከዙ። የከበሮ ሐሴት ቀርቷል፣ የደስተኞችም ድምፅ ዝም ብሏል፣ የመሰንቆ ደስታ ቀርቷል። እየዘፈኑም የወይን ጠጅን አይጠጡትም፤ የሚያሰክርም መጠጥ ለሚጠጡት መራራ ይሆናል። ባድማ የሆነችው ከተማ ፈረሰች፣ ቤት ሁሉ ማንም እንዳይገባበት ተዘጋ። ስለ ወይኑም ጠጅ በአደባባይ ጩኸት ይሆናል፣ ደስታ ሁሉ ጨልሟል፣ የምድርም ሐሴት ፈልሷል። ከተማይቱ ባድማ ትሆናለች። በሯም በጥፋት ተመቷል። የወይራን ዛፍ እንደ መምታት ከወይንም መከር በኋላ ቃርሚያውን እንደ መልቀም እንዲሁም በምድር መካከል በአሕዛብ መካከል ይሆናል። እነዚህ ድምፃቸውን ያነሳሉ እልልም ይላሉ። ስለ እግዚአብሔር ክብርም በባህር ይጣራሉ። ስለዚህ እግዚአብሔርን በምሥራቅ የእስራኤልንም አምላክ የእግዚአብሔርንም ስም በባህር ደሴቶች አክብሩ። ለጻድቁ ክብር ይሁን የሚለው ዝማሬ ከምድር ዳርቻ ሰምተናል። እኔ ግን ከሳው ከሳው፣ ወዮልኝ! ወንጀለኞች ወንጅለዋል፣ ወንጀለኞች እጅግ ወንጅለዋል አሉ። በምድር ላይ የምትኖር ሆይ ፍርሃትና ገደል ወጥመድም በአንተ ላይ አሉ። የሰማይ መስኮቶች ተከፍተዋልና የምድርን መሠረት ተናውጣለችና ከፍርሃት ድምጽ የሸሸ በገደል ይወድቃል፣ ከገደልም የወጣ በወጥመድ ይያዛል። ምድር ተሰባበረች፣ ምድርም ፈጽማ ደቀቀች፣ ምድር ተናወጠች። ምድር እንደ ሰካር ሰው ትንገዳገዳለች፣ እንደ ዳስም ትወዛወዛለች። መተላለፏ ይከብድባታል፣ ትወድቅማለች፣ ደግማም አትነሳም። በዚያም ቀን እንደዚህ ይሆናል፣ እግዚአብሔር በከፍታ ያለውን ሰራዊት በከፍታ ላይ በምድርም ያሉትን ነገስታት በምድር ላይ ይቀጣቸዋል። ግዞተኞች በጉድጓድ እንደሚከማቹ በአንድነት ይከማቻሉ፣ በግዞት ቤትም ውስጥ ተዘግተው ይኖራሉ። ከብዙ ቀንም በኋላ ይጎበኛሉ። የሰራዊት ጌታ እግዚአብሔርም በጽዮን ተራራና በኢየሩሳሌም ላይ ይነግሳል እና በሽማግሌዎቹም ፊት ክብር ይሆናልና ጨረቃ ይታወካል፣ ፀሐይም ያፍራል።